ሰላም ሰላም፣ ማይ ፍራሂት ይትብል ኸፈርቲ ፍልቲ ሰላም እና ፍቅርን ብዝስት ይብልላችሁ። እንዴናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ አለሁላችሁ። ዛሬ ደግሞ ማለት ነው ቢዛ ሊሰራ ነው። ሽንኩርት ሳላስገባ በቲማቲም ብቻ ይሄ ቲማቲም እና ነጭ ሽንኩርትን ብቻ ነው በፈጫውቴ ማለት ነው ሁለት ራስ ነጭ ሽንኩርትን ያደረግኩለትም አብረን ቢዛ እንሰራለን ማለት ነው፣ እንጂ ማለት ነው። አይዞሽ ሽላላችሁ የምታባራታቱ እህቶቼ አመሰግናለሁ፣ እግዚአብሔር ስትልኝ። ይሄ ማጅ ነው። ማጅ አድርግበታለሁ፣ ማጅ አድርግበታለሁ። ቲማቲንም ፈጭቻለሁ ማለት ነው፣ ቲማቲንም ፈጭቻለሁ። አሁን ዘይቱን አድርግበታለሁ ማለት ነው። እናንተ የፈለጋችሁ ሴት ማድረግ ትችላላችሁ። እኔ ግን እዚህ ሴት ሆን አድርጋለን ማለት ነው እዚህ ጋር ፍልፍል

ሳምን አድርጋለኝ። አሁን ከጥና ታለኝ ማለት ነው። ተጣጣለኝ ተወሰነ ደቂቃ ማለት ነው። ሰዓትም ቀን ይስበታል። መኩሎት ሽንኩርት ሳታድርጎ እንዴት አባቱ እንደሚጣፍጥ ማለት ነው። ሽንኩርትን ሳታድርጎ መኩሎት ማለት ነው። ሰርታችሁ መኩሎት በጣም ነው የሚጣፍጠው ማለት ነው። ሁሉ አይዛችሁ በርቱልኝ። በተለይ ስደተኛ እህቶቼ በጣም ቀላል ነው። ጣላ ሰው ሌለ በዚህ እንትን አላልኩትኛ እዚህ ጋር ደግሞ ማለት ፈጣይራችን እዚህ አለ። ይሄ ማለት ነው ዘይትና ፈጣይራችን እዚህ አለ ማለት ነው። ዘይትና እንቁላል ነው። ካልፈለጋችሁ እንቁላል ለማድረግ ትችላላችሁ፣ ወተት ማድረግ ትችላላችሁ፣ ወተት እና ዘይት ማድረግ ትችላላችሁ ማለት ነው። እዚህ ጋር ሰሊጥና ጥቁር ቆመ ማለት ነው

ቢዛችን እዚህ ትመስላለች ትመስላለች። ወደዳችሁ ሼር ላይክ ያደረጋችሁ አባራታታችሁን አመሰግናለሁ። ይኸው ያው እዚህ ትመስላለች። ይኸው ፈጣይራችን ደግሞ ስጋ ማለት ነው። ቺኩሪያ ነው። ሰዓት ያትርክ ያሳያችሁ ማለት ነው። እዚህ ምስል ማለት ነው። ከወደዳችሁ ቸር ላይክ አድርጉ። አመሰግናለሁ።